ጤና ይስጥልኝ ይህ ከእኔ ጋር እናንብብ የተባለው የዩቲዩብ ቻናል ነው ዛሬ በዕለተ እሁድ ደግሞ ሌላ መጣጥፍ ይዤላችሁ ቀርቤ ያለሁ በዚህ መጣጥፍ ላይ የተለያዩ አይነት ያስደነቁኝን አጫጭር የሆኑ ነገሮችን ወደ እናንተ አደርሳለሁ ዛሬ ይዤላችሁ የመጣሁት አስተማሪ መጣጥፍ ከተባለ አንድ የቴሌግራም ቻናል ላይ ያገኘኋቸውን አጫጭር የሆኑ ሀሳቦችን ነው የተወሰኑትን ይዤላችሁ ቀርቤ ያለሁ አብራችሁ እንድትቆዩ በድጋሚ ግብዣ እናቀርባለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን፣ እንደዚሁም የደወሉን ምልክት በመንካት ደግሞ አዳዲስ እንደዚህ አይነት ቪዲዮዎች ሲለቀቁ እንዲደርሷችሁ ማድረግ ትችላላችሁ። አሁን ቀጥታ ወደ መጣጥፉ እንሄዳለን። ሰራተኞች ወደ ቢሮ ሲደርሱ አንድ ጎላ ተደርጎ የተጻፈ ማስታወቂያ ተለጥፎ አዩ። በዚህ ኩባንያ ውስጥ እድገቶን የሚያደናቅፈው ሰው በትናንትናው ዕለት ከዚህ ዓለም በሞት ስለተለየ በመሰብሰቢያ አዳራሽ ውስጥ የሽኝት ስነ ስርዓት ተዘጋጅቷልና መጥተው ይሰናበቱት ይብሰናበቱት ዘንድ በአክብሮት እንጠይቃለን የሚል። መጀመሪያ ላይ ሁሉም በሞተው የስራ ባልደረባ ሀዘን ገብቷቸው ነበር። ከጥቂት ጊዜ በኋላ ግን የባልደረቦቹንና የድርጅቱን እድገት የሚያደናቅፍ ያ ሰው ማን እንደሆነ ለማወቅ መጓጓት ጀመሩ። በአዳራሽ ውስጥ በርካታ ሰው ስለነበር ደንብ አስከባሪ ጥበቃ በክፍል ውስጥ ያለውን ሕዝብ እንዲቆጣጠሩ ትዕዛዝ ተሰጣቸው። አዳራሽ ውስጥ ያለው ሰው እየጨመረ በመጣ ቁጥር የሟቹን ነገር ተረስቶ እድገታቸውን ያስተጓጎለው ሰው በመሞቱ ደስታ ይሰማቸው ነበር። ብዙዎቹም እያጉረመረሙ መደሰታቸውን ይገልጻሉ። ሰዎች ወደ ሬሳ ሳጥኑ በቀረበ ቁጥር ደስታቸው እየጨመረ መጣ። በዛው መጠን ማን እንደሆነ የማወቅ ጉጉታቸው አየለ። እድገቱን የሚያደናቅፈው ይህ ሰው ማን ነው? እንኳንም ሞተ፣ አሁን ቶሎ አድጋለሁ ብለው የሚያስቡ በርካቶች ነበሩ። አስተናባሪዎች፣ ሰራተኞች አንድ ባንድ ወደየ ሬሳ ሳጥኑ እንዲጠጉና ወደ ውስጥ እንዲያዩ አደረጉ። ሳጥን ውስጥ ያለው ነገር ሲመለከቱ ግን በሙሉ ድንገት ዝም አሉ። በሬሳ ሳጥን ውስጥ የጠበቁት ሬሳ አልነበረም። በምትኩ የራሳቸውን ምስል መልሶ የሚያሳያቸው መስታወት ነበር የተቀመጠው። ከመስታወቱ አጠገብ በእድገቱ ላይ ገደብ የማድረግ ችሎታ ያለው አንድ ሰው ብቻ ነው። እርሱም ራስ ሆኖት የሚል መልእክትም በጉልህ ይታያል። ያኔ ሁሉም ሰው ወደ ልቡ ተመልሶ ስራውን በአግባቡ ይሰራ ጀመር። በህይወታችን ውስጥ ለውጥ ልናመጣ የምንችለው ራሳችን ብቻ ነን። በደስታና በስኬታችንም ላይ ተጽዕኖ ልናሳርፍ የምንችለው እኛው ነን። ለእኛ ከእኛ በቀር ረዳት ከየት ሊመጣ ይችላል? አለቃችን ስለተቀየረ፣ ጓደኞች ስለለወጥን፣ መስሪያ ቤት ስለቀየርን ህይወታችን ላይ ለውጥ አይመጣም። ራሳችንን በለወጥን ጊዜ ሁሉም ለውጥ ይከሰታል። ቀጥሎ የላቸው የቀረብኩት ደግሞ ስህተትን የመደጋገም አጉል ተጽዕኖ የሚል ርዕስ አለው። ራስን ማሸነፍ ከተሰኘው የዶክተር እዮብ ማሞ መጽሐፍ የተወሰደ ነው። ስህተት የሚሰራው ሰው ሰው ይባላል፣ ስህተትን የሚደጋግም ግን ሞኝ ይባላል የሚለው አባባል ከዚህ በፊት እንደሰማኸው ገምታለሁ አንድን ስህተት ከሰራ በኋላ መዛዝኖ እና ሁኔታውን ፈትኖ በሚታረም ሰው እና ያንኑ ስህተት በሚደጋግም ሰው መካከል ደግሞ ትልቅ ልዩነት አለ። ስህተትን የሚደጋግም ሰው ከዚያው ጋር ራሱን ለብዙ መዘዞች ያጋልጣል። ይህንን እውነታ ግን ሁሉም ሰው አይቀበለውም። አንዳንድ ሰዎች ስህተት እንዲሰሩ ምክንያት የሆነባቸው ሰው እና ሁኔታው ስለወቀሱ ወይም ስላሳበቡ ከመዘዝ የሚያመልጡ ይመስላቸዋል። አንድን መርዝ እንድንጠጣ ሰው ስላታለለን እና ያንንም ሰው ስለወቀስ ነው ከመርዙ ሰበብ እንደማናመልጥ ሁሉ ከማንኛውም ተደጋጋሚ ስህተት አጉል ውጤቶችም ሰውን ስለወቀስም ሊቀርልን አይችልም። የማይድን ቁስል። ተመሳሳይ ስህተትን መስራት ማለት ከተመሳሳይ ችግር ጋር መኖር ማለት ነው። ተመሳሳይ ችግር የሚያመጡብን መዘዝ ተመሳሳይ ቦታ ላይ የማቁሰል ሁኔታ ነው። ከዚህ በፊት ያንኑ ስህተት ሰርተን ከደረሰብን ሁኔታ በሚገባ ሳናገግም ያንኑ ስህተት በመድገም ተመሳሳይ ጉዳት ሲደርስብን ዝለት ይከተላል። በእንደዚህ ሁኔታ ለረጅም ጊዜ የሚከርም ሰው የኋላ ኋላ መዘዙ ማየት ይጀምራል። ሕይወት ከአንዱ ቁስል ወደ ሌላኛው ቁስል በመሸጋገር ለማገግም የምንመኝባት መስክ መሆን የለባትም። በምትኩ ከስህተት በመማርና ስህተቱን ባለመድገም ከአንዱ ድል ወደ ሌላኛው ድል በመሸጋገር ለተሻለ ነገር የምንሰራበት መስክ ልትሆን ይገባል። የራስ በራስ ንቀት። አንድ ሰው የመጨረሻ ዝቅተኛ ደረጃ ወረደ የሚባለው በራሱ ላይ ያለው ግምት በጣም ሲወርድ እና ራሱን መናቅ ሲጀምር ነው። ይህ ሁኔታ ከሚከሰትባቸው ምክንያቶች አንዱ ደግሞ አንድን ስህተት ማረም እንዳለበት እያወቀ ደግሞ ደጋግሞ በዚያው ስህተት የመገኘት ሁኔታ ነው። በስህተት እና በጸጸት ውደት ወይም አዙሪት ውስጥ የሚኖር ሰው ቀስ በቀስ ራሱን እንደ ሰነፍ፣ መሻሻል እንደማይችል እና ሌሎች ሰዎች ማድረግ የቻሉትን ቀላል ነገር እሱ ግን እንዳቃተው ማሰብ ይጀምራል። ይህ ራስን የመናቅ ሁኔታ ለወደፊቱ የሚኖረውን የመሻሻል ፍላጎት ስለሚነካበት ወደ ሌላ የግድ የለሽነት ስህተት ይመራዋል። የእድል ሰለባ አመለካከት በዙሪያ የሚገኙ ሰዎች ስህተታቸውን በማረም እና ራሳቸውን በማሻሻል በሚያስገርም ፍጥነት ሲያልፉ እያየ ራስን ስትመለከተው ደግሞ ባለህበት እንደረገጥክ ሲሰማህ በአመለካከት ላይ ትልቅ ተጽዕኖ ነው ማስከተለው አይቀርም። ለጥሩ ነገር እንዳልታደልክና ምንም ያህል ብትጣጣር የአንተ ዕድል አሁን ያለበት ሁኔታ እንደሆነ በማሰብ ከማሰብ ውጪ ምንም ምርጫ እንዳይኖርህ ትገፋፋለህ። ፈጣሪ ጨከነብኝ፣ ማንም ሰው ለኔ ግድ የለውም፣ እድል ቢስ ነኝ እና የመሳሰሉ አመለካከቶች እንዲሁም አባባሎች አይመጡም። አእምሮን ተጠቅሞ በማሰብ ተግባርና የውጤትን ግንኙነት መገንዘብ ካልቻልክ ሁኔታዎች ከእድል ሰለባነት ጋር ማገናኘትህ አይቀርም። የጽሞና ጊዜ። አንድ ነጋዴ በመጋዘን ውስጥ ስራ ላይ እያለ በጣም የሚወደው የእጅ ሰዓቱ ይጠፋበታል። በመጋዘን ውስጥ እየተመላለሰም በፍለጋ ቢወርቅ ቢነሳል ያገኘው ባለመቻሉ ወጭ ጨዋታ ላይ ያሉ ልጆች እንዲያግዙት ሰዓቱን ላገኘም ልጅም ሽልማት እንደሚሰጣቸው ነግሮ አሰማራቸው። ልጆቹም ሽልማት እንዳለው ባወቁ ጊዜ በፍጥነት እየተራኮቱ ወደ መጋዘኑ በመግባት ሁሉንም በአንድ ጊዜ አዳረሱት። ነገር ግን ሰዓቱን ሊያገኙት አልቻሉም። መጋዘን ውስጥ ያለውን ዕቃ ቢያነሱት ቢጥሉት ማግኘት አልቻሉም። ነጋዴው ልጆቹ እንዳላገኙት ባወቀ ጊዜ ተስፋ በመቁረጥ የሰዓቱን ፍለጋ ሊያቆም ሲል አንድ ትንሽ ልጅ ጠጋ ብሎ አንድ እድል እንዲሰጠው ጠየቃቸው። ነጋዴውም እስኪ ሞክር በሚል ስሜት ፍቃደኛ ሆኖለት ከቆይታ በኋላ ትንሹ ልጅ ሰዓቱን እጁ ላይ አንጠልጥሎ ተመለሰ። ነጋዴውን በሰዓቱ መገኘት እጅግ ደስ እያለው ሌሎቹ ልጆች ማግኘት ያልቻሉትን እንዴት ሊያገኘው እንደቻለ ተደንቆ ጠየቀው። ትንሹ ልጅም እኔ ምንም አላደረኩም፣ ያደረግኩት ነገር ከመጋዘኑ መሃል ላይ በጸጥታ በመቆም ማዳመጥ ነበር። በጸጥታው ውስጥም የሰዓቱ መቁጠሪያ የሆኑት ዘንጎች ሲዞሩ የሚፈጥሩት ጠቅ ጠቅ የሚለው ድምፅ ተሰማኝ። ይህን አቅጣጫ ተከትዬ ስመለከት ሰዓቱን አየሁት አላቸው። ግብረ ገባዊ ትምህርቱ በጽሞናው ውስጥ የሆነ አእምሮ ነገሮችን ለይቶ መረዳት ይችላል፣ አርቆ ለማሰብ ፋታ ያገኛል። ስለሆነም ኳኳታ በበዛበት ዓለም መጋዘኑ በሸቀጥ እንደተጨናነቀው ሁሉ ማለት ነው። ከአለን ሰዓት ውስጥ የተወሰኑ ደቂቃዎችን ለጽሞናዋን ማዋል ከራስ ጋር ለመነጋገር እና መድረስ ወደምንፈልግበት የህይወታችን ዓላማ አቅጣጫችንን ለማስተካከል ይረዳናል። ሰላም ያለው አእምሮ ትክክለኛ እሴት ይገነባል። ትክክለኛ ሴት ትክክለኛ አስተሳሰብ ይፈጥራል። ትክክለኛ የሆነ አስተሳሰብ ትክክለኛ የሆነ ድርጊትን ይወልዳል። ትክክለኛ የሆነ ድርጊት ሁሌም በጥሩ ፍሬ ይደመደማልና። የመኖር ጥበብ። የመኖርን ጥበብ በእጅጉ የሚሻ አንድ ሰው ወደ አንድ ታላቅ ጠቢብ ዘንድ ይሄዳል። ግራ መጋባት የሚታይበት ይህ ሰው ጠቢቡ ጋር እንደደረሰ የጥያቄ ማት ያወርድበታል። ጠቢቡም ሰው ሁሉንም ጥያቄ በጥሞና ይሰማ ነበር። የመኖርን ጥበብ አውቅ ዘንድ ከአንተ ዘንድ መጣው፣ ቢቻልህስ ንገረኝ አለው። ጠቢቡም ሰው እንዲህ ሲል መለሰለት። በአንድ ወቅት ሰው ሁሉ የሚገረምበት አንድ ትልቅ ከመስተዋት የተሰራ ትልቅ ቤት ነበር። ሁሉም ጥበብን የሚሻ የሚሄድበትና ጥበብን የሚማርበት እና ልህ ሁለት ሰዎች ይህን ሰምተው ወደዚያ ቤት ይሄዳሉ። ሁለቱም እጅግ የተለያዩ ናቸው። አንዱ ደስተኛ ተጫዋች፣ ቀለል ያለ ህይወት የሚመራ ሲሆን ሁለተኛው በአንጻሩ ንዴታም፣ ብስጩ፣ ህይወትን መክበድ የሌለበትን ያህል አክብዶ የሚያይ ነበር። ወደ መስታወት ቤት ሲደርሱ ደስተኛው ሰው ቀድሞ ገባ። ወደ ቤቱም ሲገባ በጣም ተማረከበት። ፊታቸው እጅግ የበራ ህይወትን በእጅጉ የሚያጣጥሙ አእላፍ ህዝብ ተመለከተ። ከበፊቱም በላይ እጅግ ተደስቶም ከመስተዋት ቤቱ ወጣ። ውጭ ቆሞ ላለው ለሌላኛው ሰው ያንን ነገረው። እጅግ ብስጩ ንዴታሙ ሰው ወደ መስተዋት ቤቱ ገባ። ያጋጠመውም ነገር ከበፊቱ እጅግ የተለየ ነበር። አእላፍ ደስታ የራቃቸውን ሰዎች ተመለከተ። ቤቱም ከመውደድ ይልቅ ቅላቻ ሞላበት። እጅግ በተበሳጨ ቁጥር ቤቱ ውስጥ ያሉትም አእላፍ ሰዎች ብስጭታቸው ይጨምር ነበር እሱ የሚያደርገው እያንዳንዱ ነገር እነሱ በእጥፍ ይመልሱለት ነበር፣ አለ ጠቢቡ ሰው። ቀጥሎም አየህ፣ ሁለቱ ሰዎች ያዩት ነገር ሌላ ነገር ሳይሆን የራሳቸውን ምስል ነው። መስተዋቱ የራሳቸውን ምስል መልሶ እያሳያቸው ነበር። እዚህ ምድር ላይ የተለየ የመኖር ጥበብ የለም። አንተ የሆንከው ከአካባቢ ይሆንልሃል ደስታ ከሰጠኸው እጥፍ አድርጎ ይመልስልሃል። ፍቅር ከሰጠው አትረፍርፎ ላንተም ይሰጥሃል። ጥበቃ ካረክለት እርሱ መልሶ ይንከባከባል። ደግ ስትሆንለት ደግነት ታገኛለህ። ላም ባልዋለበት ኩበት ለቀማ እንደሚባለው ሰው በዕለታዊ ሐሳብ ተተብትቦ ደግ ነገርን ከሰው ይጠብቃል። እየገደለ መኖርን ይፈልጋል። እያደማ መዳንን ይሻል። ኢየሱስ ይህን በአንድ አረፍተ ነገር የዘራኸውን ታጭዳለ በማለት ገልጾታል። ሊደረግልህ የምትፈልገውን አንተ ለሰው አድርግ ይላል ደግሞም እንዲህ ይላል አለም ላይ ማየት የምትፈልገውን ነገር አንተ ደግሞ እርሱን አድርግ አዎ ሰው ነገሮች ሁለት ጎን እንዳላቸው ሳያቅ ይኖርና በመጨረሻም ይጎዳል አሸናፊነትን እንጂ በሌላ ጎን ያለውን ሽንፈትን አይረዳውም ሕይወትና ሞት ደስታና ሀዘን መግደልና መሞት መውደድና ጠላቻ ወዘተ የአንድ ነገር ሁለት ጎኖች ናቸው አንዱን ብቻ ስንረዳ የእውነትን ግማሽ ተረዳን ማለት ነው ሁለቱንም ስንረዳ ግን ሁሉም ይገባናል። ሀዘንን ለመሸሽ በሌሎች ሀዘን አናመጣ፣ መውደድን ለማቆየት ሌሎችን አንጠላ። ነገር ግን ተቃራኒ የሌለው አንድ ነገር አለ፣ እርሱም በአምላክ ተመስሏል። ይህ ተቃራኒ የሌለው አቻም ያልተገኘለት ነገር ፍቅር ነው። ፍቅር ጊዜን ጠብቆ የማይከዳ የተፈጥሮ ሀብት ነው፣ ገጸ በረከት ስጦታም ነው። ፍቅር ስንሰጥ ሁሉም በሁሉ ውስጥ እናገኛለን። ለዚህ የመኖር ጥበብ በጥቅሉ ያለ ቅድመ ሁኔታ ማፍቀር ነው። የሰው ልጅ ደጋግሞ ከመስማቱ ያልተገበረው ነገር ግን የሰለቸው ቃል ሰው ተቃራኒ ያለውን ፍቅር ይዞ ይጎዳል ፍቅር ይበለው እንጂ ይሄ በፍቅር ስም የሚነገድ ሌላ አይነት ስሜት ነው ጊዜን ጠብቆ ወደ ጥላቻ የሚሄድ ፍቅር ፍጹም ፍቅር አይባልም ፍጹሙን ፍቅር እሻ ለዛሬ እነዚህን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ኮራችሁ፣ ሰብስክራይብ እና የሮሎ ምልክት መንከታችሁን አትርሱ። በነገ ዕለት ማለትም በሰኞ ዕለት ደግሞ ዓለም ኖር ከተባለው መጽሐፍ ላይ ቀጣዩን ትረካ አብረን እንመለከታለን። መልካም ጊዜ